ብር ያለው ሀገር ቤት ነው። ስልጣን ያለው ሀገር ቤት ነው። መሬት ያለው ሀገር ምን ያደርግላችኋል? ተቃዋሚዎች እናንተ እዛ፣ እኔ ተቃዋሚዎች ከሆነ ደሃና ቁልቁል ወርጄ ይኸው ቀድሞኝ 4 ኪሎ ገብተው እኔ እዚህ ነው ብር ያለው ሀገር ቤት ነው። ስልጣን ያለው ሀገር ቤት ነው። መሬት ያለው ሀገር ምን ያደርግላቸዋል? ተቃዋሚዎች እናንተ እዛ እኔ አስር አመት ከነዚህ ተቃዋሚዎች ጋር ደህና ቁልቁል ወርጄ ይኸው ቀድሞኝ 4 ኪሎ ገብተው እኔ እዚህ ኖ፣ ኢትዮጵያ መሬት ካለው ስልጣን ካለው ወይ ደግሞ ደህንነት ቢሮ ኃላፊ ብዙ ማለት አሁን እንደዚህ እኮ ታከለ ኡማ ያ ያ ታከለ ኡማ ግን እንደኔ ቁሌታም ስለሆነ ችግር እንፈጥራለን። ሁለታችንም አሁን ታከለ ኡማ ያው ሁለታችንም እንቆላለን፣ ችግር ነው። እስኪ እናስበታለን። ሌላ ኦኬ። በመጀመሪያ ደረጃ ታከለ ኡማ ይዘናል። ሁለተኛ ዶክትሬቱን ሰርቷል፣ አይደናቅፍም ከዚህ በኋላ እናንተ ሰዎች ልኖርበት ለወደፊቱ ስለምኖር ይህንን ስም አልጠጥሩ። ምክንያቱም ቤተ መንግስት ጋር ብዙ ጨዋታ አያስፈልግም። አሁን እንደዚህ ነው ታከል የማዕድን አሁን እኛ የምንሄደው ወይ ለመዝረፍ ነው ወይ ለማዘረፍ ነው፣ ወይ የሆነ አሁን የሚሄደው ኮይኑ ላይ ቁጭ ለማለት ነው። አለቀች ኮይኑ ላይ እኔ አሁን ይላችሁ ለደህንነቴ፣ ደህንነት ያስፈልገናል። ምክንያቱም እንትን አለ አለ አምቦርግ የሚባል ሰው አታምጡብኝ ሰው ያስበላኛል። ሂዱ፣ ሂዱ። እየሄዳችሁ እየሄዳችሁ ትቆያላችሁ እንዴ። ሱ ላይ ብራኑ ጁላ አግኝተሽ ነው ነፍሴ። ብራኑ ጁላ ሆን ሽማ ማለት በፈለግኩበት ሰዓት ቤትሽ ድረስ እመጣለሁ ማለት ነው። ግን አይገኝም፣ ችግሩ አይገኝም። ብራኑ ጁላ አይገኝ። ሌላ ሌላ አላገኝም። የማላገኘው ላይ አትንጠጠሉ። አገኝ ባገኘውማ ደስ ይለኛል። የምን ቲሸርት ነው ያቋቸው እናንተ ራሳችሁ እምትጠኑ ነው ወይስ የሚከተሉ ኦሮሞች የሉ? ስንጥር አልኩህ እኮ አለማየሁ፣ አብይ ቢሮ ነው የሚሰሩት። ማነው የደህንነት ከፍተኛ ባለስልጣን፣ ምዕራፍ ኃላፊ ነው ማለት። ስሙ አለማየሁ ነው የሚባለው። ከላ የደህንነትን ፍጻሜ ሆ፣ እኔ ላይ ቢወስደውስ የመጀመሪያ ደህንነቱን ሰርች ቢያደርግብኝ እስኪ እኔ ላይ ምን ይመስላችኋል? እንደው ዋና ኃላፊው በተለይ ወደዛ ወደ አራት ኪሎ ባታጠጋግኑ እስኪ ትንሽ ወደዚሁ ምድሮ ከምናውቃቸው ታክለ ማሸ መልስ የሆን አቶ አለማየሁ ይቅርብ። አውቃቸዋለሁ ግን ይቅርብ፣ ይቅርብ። ምክንያቱም የደህንነት ሰርቻቸውን ዶክትሬታቸውን እኔ ለሚሰሩብኝ ስ ነው ቅር። በጣም ጨዋሰ ነው አለማየው አንድ ጊዜ ፎቶ ላኩ አግብተዋል የኦሮሞ ሴት ትዳር ማፋረስን ያልወድም ብዙ አልወድም። እኛ ትልቁ ጨዋነታችን ኦሮሞዎች የሰው ትዳር አመጠምጥ እህታችንን ማናፋታም ባይሆን ሰራተኛ እንሆናለን። ሙስሊም ከሆነ በሁለተኛ ለት ሚስትነት አግብቶኝ ይኖራል። ማናሰራቸው ይቅርብኝ አልፈለግም። ደህንነት ጋር ይቅርብኝስ ከደህንነቱች ጋር ብዙም አንዋደድም። ሌላ ቦታ ይቅርብኝ። ሀውስሜድ የሆነ ሰው ከድሮ ጀምሮ ተቋሚ ጋር አትውሰዱኝ፣ ምንም አይጠቅምና፣ እንደ ተቃወምኩኝ ሰባ መግባት አልፈልግም። አርባ ስድስቴን አርባ ሰባቴን አርባ ስምንቴን አርባ ዘጠኝን መጫወት ነው የምትፈልገው መጫወት። ያ ተቃወመ ሰባ ገባለሁ ወደ ስልሳ ወደ ከስልሳ በኋላ ምንም የሚሰሩ የሰውነት ካርቶች አንወሻሽ ከላይ ብናስወጥርም ውስጥ ያለው የሚያደርጉት ነገር ዳሜጅ ነው የሚሆነው ኦርጋናችን። ስለዚህ አሁን ባለችን አራት ዓመት ውስጥ ልጫውት ክፒታብ ምግብ። ኧረ ጃኒ ደህና ነሽ? እንዴት ነሽ? ሰላም ነው? ምን ሆነሽ ነው? ሬቻ ነው ያላከበርሽው? እኔ ተቃዋሚ ጋር አትውሰጂኝ ብይሻለሁ። አትውሰጂ ተቃዋሚና፣ እኔ አሁን ድንኳን የምተክለው አገር ቤት ነው። አገር ቤት ከደህንነት ከኢንቨስትመንት ቢሮ ምናምን ጋር አገናኝ ሄይ አለፈ እንዴ ልጃችን ጸለል ያስፈልጋት ይሆን? አታውቂውም፣ አለፈ እያልሽ ነው። ሌላ ሌላ ሌላ ችግር ሌላ እያደጋ ጊዜ ተጠሪ መሆን አልፈልግም። ይህንዛ እናት መኮንን ይላል። ምን እዚህ ከካድሪ ጋር፣ እኔ ካድሪ አይመቸኝም። ጌታን አላወቁም። ተውሽ ረሳሽ ወሬቻችንንም ልጁ አስረሳሽ በአሸንዳ ተለወጠ ሬቻችን አይወንድ ልጆቻችንን እንደዚህ ነው የሚያስረሱት ራሳቸው ረስቸው አይደለም ታዲያ ምን ሆነሽ ነው ሸብር ብዬሽ ለረግሽ ፎቶ ሹቲንግም ግን ቀርቶ ችግር የለም አንቺ ይመችሽ። ያው ወደ ቤት መመለስሽ አይቀርም። ዞራችሁ ዞራችሁ የምትመለሱት ነገር ከራል ይወጣልሽ። ኢንጆይት ኢንጆይት እና በኋላ ስትመለሽ ታከብራልሽ። ምንሱር ጀመል፣ እኔ እኮ ያልኳችሁ ባለሀብት ነው ባለስልጣን ነው ያልኳችሁ። እኔ ተበዳሪ አስበዳሪ አልታይኳችሁ። ባለሀብት ነው ያልኳችሁ፣ ሀብቱ ላይ ቁጭ ያለ የሚያከፋፍል የመሬት ኢንቨስትመንት ላይ ያለ ከአዳነች አበቤ በላይ ያለ ወንድ። አሁን አዳነች አበቤ ወንድ ብትኖሩ ጠብሳት ነበር። ችግሩ ግን ወይዘሮ አዳነች አበቤ ሴት ናቸው። አሁን እንደዚህ አይነት ኃላፊነት በትልቅ ቦታ ላይ ያሉ ሰዎች ብታምጧቸው እንጠብሳቸዋለን። ቀድም ትቀር አለ አሁን ልውጣ። የምትመርጡልኝን ምረጡልኝና ልውጣ ብሎ ወደፊቱ ለእናንተ እድል ሰጣችሁ ይሆናል። ምክንያቱም ጂጂኪያ የብዙዎቻችሁ ተጠሪ ናት እና አስፈላጊ የሆነውን ነገር በሙሉ አስጨርሰናችኋለሁ። ባጫ ባጫ ደበሌ የመከላከያ ቢሮ ኃላፊ ልሆን እኮ ላልኳችሁ መሬቱ ላይ፣ ብሩ ላይ፣ ባንኩ ላይ ምናምን ውሰዱኝ እኮ። አሁን የኢትዮጵያ ባንክ ዋና ምናምኑ ማን ነው? እጅ ድዛ ማን ነው? የኢትዮጵያ የኢትዮጵያ ንግድ ባንክ ኃላፊ ኦሮሞ ነው። አበዳሪው አስበዳሪው ገንዘቡ ካዝናው ላይ ያለው ማን ነው? እኔ ለነገሩ እኔ ያላወቅኳቸው እናንተ የማገናኩ እናንተ የምታቁት አሁን የእንትናኑ ሙሙ የምናም ልጆች እ ተበላሽቷል ጭንቅላታችሁ እ ያለው ሌላ ቦታ እ ያሉ እናንተ ከፍ በሉ፣ ከፍ ከፍ ከፍ። እንዴት እንዴት አርገን ወደፊት እንግባ በሉ ካልኩሌትና ካልኩሌት የሚባል ነገር ሰርታቸው እንዴት አርገን እንዴት አድርገን ያችን መሬት እንውሰድ፣ እንዴት አርገን ያችን ሀብት፣ እንዴት አርገን እንዴት ብለን ገብተን ወደዛ፣ እኛን እያያችሁ ዳሀቱ ኑ አቱ ኑ ዳሀቱ ኑ ምንም። እኔ አሁን ራሴ እንዴት አርጌ ነው ኢትዮጵያ ስገባ ኢንቨስትመንት ቢሮ እንዴት አርጌ ገብቼ ከኢንቨስትመንት ቢሮ ምን ይዤ ነው የምወጣው? ነው መግባት ብቻ አለ፣ ስትወጡ ምን ይዛችሁ ነው የምትወጡት የሚባል ነገር አለ። እና እንዴት አርጌ ነው ይዤ ነገሮችን አስጨርሼ ምናምን ነገር ነገ ጭንቅላታችሁ ላይ ጉብ የምለው እሱን እያጠና ያለሁት። ኃይሌ ገብረስላሴ ምክሩን እንጂ ምኑንም አልፈልግም። የብሔራዊ ባንክ ገዥውን ጥበሽ ብዙ ሰው አላየውም። ስሙ ራሱ የብሔራዊ ባንክ ገዥ እንትን አደለም። የሶማሌው ተወላጅ ማነው ስሙ፣ አደለም እንዴ ሱ እሱ ብዙ ጨርሷል ለነገር። ሁለቱም እኮ ያበላል።

ይሄ እዛች ሀገር ያስደርሱኝ። ለነገሩ መጣለሁ፣ ችግር የለውም። አሁን እንዳልኳችሁ ብርሃኑ ናት። ማን ብርሃኑ? ብርሃኑ ብርሃኑ የቱ ብርሃኑ? ማንጆ ሳይሆን ማን ነው? አዳዲስ መልክ ምናምን ካያችሁ፣ አዳዲስ ብርሃኑ ነጋ። ለምን ግን አትገልሉኝ? እዚህ ጋራ ለምን ማግባት እኔ ጋር ላገባ እኮ አይደለም ማግባት ምናምን አይደለም ለተወሰነ ሰዓት ትቀርባለ ትቀራረባለ ትገባለ ይዘ የምትወጣው ነገር አለ አለቀ እዛ ጋር ባይ ባይ እንባባላለን የምን ማግባት ነው ምን ያደርግልኛል እኔ ላይበረሪ መጽሐፍ ገብቼ እንትን ማለት እኮ አልፈለግኩም ከብርሃኑ ብታገኙት መጽሐፍ እና መጽሐፍ አለቀ ወይ ደግሞ ቢዝነስ ስር ጭንቅላታችሁን ሊያዞራችሁ ነው ነን አልፈልግም ሰዓት እንዳይደርስብኝ ሌላ ሌላ እባካቸው ሶሻል ሚዲያ ላይ ያለ እሙሙ ቅጠሩ፣ እንጂ ምንም የሀገራችሁን ሚኒስቴር እና ሚኒስትር አታቁም። ትኩረታችሁን ብቻ ሚኒስቴሮች ጋር ኃላፊነቱ የተወሰነ የጂጂ እኮ የሚለው እለጥፍላችኋል። በትግል አላገኘንም፣ ታግለን አላገኘንም። ትግላችንን ቀይረናል። ያ ከእጅ ወደ ቂጣ ዞረናል። ትግላችንን ባይ ዋንጫ ማለት አልገባኝም። አሁን ነገ ከነገ ወዲያ ምስጣው ብዙ ብር ታፈርትበታለሽ። በጣም ዳይመንድ ማለት ነው። አስጨፍልቃ ሲቸግረኝ ከሰክሰስ ፕላስ የተበረከተብኝ ሜዳሊያ ነው። ይሄ ደግሞ ከቅልቦች የተበረከተብኝ ነው፣ ወርቅ ነው። ማህበራዊ ሚዲያ ተጽዕኖ ፈጣሪ ሶሻል ሚዲያ ነው ኦፍ ኮርስ እና አርቴ ምን ሊያደርግልኝ ይሰጡኛል። እና አርቴ ከሆነ ከኢትዮጵያ ድረስ አሁን ተሳፍላለው ይሄ ፕራይባጣ ገባሽ ሀብት ነው። አታቂም ነበር እስከ ዛሬ? አዎ። ለምን ወርቅ ወርቅ ካልሆነማ ሊያደርግልኝ ይቀበላለው። እዛው ለራሳችን ግን ይፈልናቸው። ለቆርቆሮ፣ ለቆርቆሮ። በእናትሽ ለአቡ እንደምወዳት ንገሪያት። እና ደግሞ እነዚህ ደግሞ በውድ ነው የሚሸጡት። አሁን እኔ ሲቸግረኝ ሀብቴ ናቸው። በቃ ሀብቴና ነበር ይሄ